ያች እናት አላያችሁም? ምንድን ነው ርቦናል መንግስት ቢራራልን ብለን እየጠበቅን ነው እያለች፣ ከዚህ በላይ ሞት አለ፣ ከዚህ በላይ ሞት አለ። መንግስት ከመቼ ወደዚህ ነው ላንቺ የሚራራልሽ? እንደዛ ለሚሉ እናቶች አሁን አምስቲ ማስሪ ማድረግሽ ብር ማዋጣት መላክ፣ እዚህ ጋር የሰባት ብር እርዳታ እየሞላሽ ከምትግማሚ ላሳሙላ ደባሪ ናቸው። በጣም ነው የምታሳፍሩት። የኦሮሞን ግፍ መቼም አንረሳውም። የኦሮሞን እንትን መቼም አንረሳውም። ለእኛ ምንም የሚጠቅመን ነገር የለም። እዚህ ጋር መተህ ስላልክልኝ ኦሮሞ እንደዚህ ገደለ ስላልክልኝ ምናምን አልሰማክም። በተግባር ሰርተክ አሳየኝ። በተግባር እናትህን ጠብቀክ፣ እህትህን ጠብቀክ አሳየኝ። ለእናትክ ለወንድምክ፣ ለእህትክ፣ ለአዛውንት አባትክ መጽዋት ከፍለክ ጀግና ሁነክ አሳየኝ። እዚህ ጋ እየመጣችሁ እኛንም ኦሮሞ ጋር ለማባላት ምናምን ምናምን ምን ያደርግልናል? ምን እንጠቀማለን? አልነው ነው እኮ አልነው። ኦሮሞ ትግሬ ቅብር ጥሴ ምናምን ምናምን እያልን ኖር ነበር። ምንም የተጠቀምነው ነገር የለም። ለአማራ ህዝብ እንደውም እየጎዳን ያለ ነው። አዲስ አበባ ምድር ላይ እኔ አንድ አማራ ልጅ ቀጥ ብሎ ሲሄድ አይቻላቅም፣ መንግዜ አይናቸው አንገታቸውን ደፍተው ነው ያሉትኝ። ብሄርክ ምንድነው ሲባል ራሱ አንድ አማራ ልጅ አዲስ አበባ ላይ አማራ ነኝ ማለት አይችልም። ወላየ ነኝ ወይንም ጎንደሬ ነኝ ጎጃሜ ነኝ ማለት አይችልም። ባይኔ ያየሁትን ነገር ነው የምነግራችሁ። እና በጣም ታሳፍራላችሁ ነው የምላችሁ። ኦኬ ተገፍተናል ወይ? አዎ ተገፍተናል፣ እየተገፋን ነው። ግን እስኪ እንዴት ትግራይ ኩሩ ሆኖ አጥቷችሁም? እንዴት ትግራይችን እየሞቱ እራሱ አልሞትንም እኮ ነው የሚሉት እየሞቱ እራሱ አልሞት አልሞትንም አዲስ አበባ ላይ እንደዛ እንኳን ተገለው ትግራዋይ አዲስ አበባ ላይ ከአማራ በላይ በሰላም የሚኖሩት ዛሬ ላይ የትግራዋይ ልጆች ናቸው። ማነት ካልከው ትግራዋይ ነን ነው የሚልህ። ብትገለውም ትገለዋለህ በማንነቱ አይደረደርም። የኛኞቹ እኮ ሆዳሞች ናቸው። ሆዳሞች በባለፈው አላያቸውም? እንደ አማራ ባንክ ላይ የቄሮውን ባንዲራ ሰቅለው ምናምን ሲያሽቃብጡ ታራኛ ሶሻል ሚዲያ ላይ ያለነው በአረቡ ሀገር አፈር ድሜ እየበላን የምንኖር ሴት ሰዎች ምን ቤት ነን? ማንን ምንድነን? ቄሮ ኦሮሞ፣ ጋላያን የምንባለው ማንን ምንድነን? ምን አገባን? ምን ቤት ነን የምንቃጠል? እነዚህ ነው እና የራሳቸው ጉዳይ እኛ ተጋድ ግ ግደሉ ማንንም እናንተ እናንተ ምንም ብትደረጉ ምንም አይተናችኋል እኮ። ጠላታችሁ ማን እንደሆነ እራሱ ጠንቅቃችሁ የማታውቁ። በህይወታችን አላህ መርሳትን ሰጥቶናል። መርሳትን ባንችል ኑሮ ከማንም ሰው ጋር መኖር አንችልም ነበር። ኦኬ ስለተበደልነው ነገር ሁሉ ስለሆነው ነገር ሁሉ ራስተን መንግዚም አዲስ ምዕራፍ እንጀምራለን። መልሰው ይገሉናል፣ መልሰው ያጠቁናል። ታዲያ እስከመቼ ድረስ ነው ኦኬ፣ አማራዎች አትታገሉልን፣ ግን በቃ አታስደፍሩን። ኮራ በሉ ቀብረር በሉ አትልከስከሱ። ፈጣሪ ያመጣብንን በላ ፈጣሪ እስከሚመልስልን ድረስ ኮራ በሉ። በቃ እናንተ እኮ ለምንም አልሆናችሁም። እዚህ ጋር ግን እየመጣችሁ ጋላንድ ነው ጋላንድ፣ እንደዛ ብሎ እንደዚህ አድርጎ እያላችሁ አታስጨርሱን። ካላስ በቀን በቀን ሰለችን። የአማራ ዲያስፖራዎች የት አሉ? እሺ እዛ ቂጥ ላይ ቂጥ እየሄዱ ቂጥ እያዩ አንበሳ ሲገፉ የሚውሉ የአማራ ዲያስፖራዎች የት አሉ? ርቦና ለ ትልቅ ሴት ናቸው። ርቦና ለ መንግስትም፣ ርኅራሄ ቢያደርግልን ብለን እየጠበቅን ነው ያለ ነው። ትልቅ ሴት ናቸው እያለቀሱ በቃ አማራ ክልል፣ አማራ ክልል እያንዳንዱ ቤት ብትሄዱ እንደዚህ ነው። በተለይ በአሁኑ ዓመት ደግሞ አልጠመደም። የአማራ ገበሬ የአማራ ገበሬ መሬት ላይ አብይ ምሽጉን ሰርቶ ሰርቶ ሰርቶ ያውም እኔ እኮ የኢትዮጵያ ትግል ግርም ይለኛል። እኛ ሀገራችን ምሽግ ሲሰራ በእንጨት ምናምን ነው፣ ዝም ብሎ ልክ እንደ አፋር ቤት ማለት ነው በድንጋይ ነው። እነሱ እኮ በቆርቆሮ ሀቢብት ልክ እንደ ካምፕ ምናምን እንደ ቀይ መስቀል አማራ ክልል ላይ አማራ ገበሬው መሬት ላይ በቆርቆሯቸው ጽድት ያለ ቆርቆሮ ቤት ሰርቶ ምናምን ዱቅ ብለውስ ባልትዳር የሚውሉትኝ የአብይ መከላከያዎች ካልዋሃ ምላሽ እዛው ዋጃ ድረስ ያብይ መከላከያዎች ናቸው እንዳሉ። ስለዚህ እናንተ የአማራ ልጆች ንቁ። የአማራ ገበሬ ያየሁትን ነው እየነገርኳችሁ ያለሁት። የአማራ ገበሬ ይህንን አመት አላረሰም፣ አልጣመደም፣ አላረሰም። መጥመድም ማረስም አልቻለም። ስለዚህ በጎጥ ምናምን ተወትፋችሁ እዚያ ጋር ጎንደር፣ ጎጃም፣ ወሎ፣ ሸዋ ምናምን እያላችሁ የምትግማሙትንም ነገር አቁሙ። ሲቀጥል ደግሞ ገበሬው አላረሰም፣ ወደፊት ድርቅ ሊከሰት ይችላል፣ ረሃብ ሊመጣ ይችላል። ምናምን የማንንም እጅ አያይም፣ ከአማራ ዲያስፖራዎች ውጭ። የአማራ ዲያስፖራ ነው የሚረዳው። ስለዚህ ቆም ብላችሁ አስ ቆም ብላችሁ አስቡ። መንግስት መቼ ነው መቼ ነው ለአማራ ህዝብ የረዳው? መግደሉም በተው እንኳን ሊረዳል ሊረዳንም አንፈልግም። የእሱን የነቀዘ ስንደኛ ምን ያደርግልናል? እናትግማሙብን አሁንም ገዝት ከፍታችሁ ምናምን ነገር እዛ የኦሮሞዎችን ፎቶ እየዘቀዘቃችሁ ምናምን የምትግማሙው አላችሁ። እነሱማ ጅብ የሚሆኑ አውሬ የሚሆኑ አህያ የሚሆኑ ምንም የሚሆኑ ራሳቸውን አስከብረው ይሄም ይኖራሉ። እየዳብ የሚባል አህያ እንኳን ራሱ ዛሬ ዳለቻን አስገብቶ ጥረጋንተ እያለ ሰራተኛውን እያከላፈታለች ሊስትሮ ጠራጊውን ታንቆሽሾ ነበር እና እኔ የአማራ ልጆች መቼ እንደምትቀጡ እንደምትቀየሩ አላቅላችሁም። የራሳችሁ ጉዳይ፣ የራሳችሁ ጉዳይ። አባቴን አላህ ይጠብቅልኝ። እኔ ለእንደናንተ አይነቱ የኔ አባት ነገጧት ሊሞት ይችላል ለአማራ ስታገል። ግን በቃ አባቴ እንደዚህ አይነት ከእንደዚህ አይነት ነገር ውስጥ ቢወጣልኝ ደስ ይለኛል። ለማን አባቱ ብሎ ነው አባቴ የሚሞትብኝ? ለማን አባቱ ብሎ ለዚህ ለዚህ ምድር ላይ ያለው ምድር ላይ ያሉት እኮ ፋኖች ጩጩዎቹ ራሱ እኔ ማለት ነው። እኔ ወደፊት ምን መመስረት እንደምፈልግ ታውቃላችሁ? ቆይ ቆይ፣ ምን አይነት ትውልድ ማነሽ? ምንድነሽ? ለምትሉ ይላሳያችሁ። ምን አይነት ትውልድ መመስረት እንደምፈልግ ጠብቁ፣ ይላሳያችሁ። ስለኔ አማራነት አንቺ ልትነግሪኝ ነው? አንቺ የሸሌ ልጅ ጥንባታም፣ አባትሽ አተኳኮስ ራሱ እንዴት እንደሆነ አያውቅም። የኔ አባት ግን ማን እንደሆነ እናንተ ጥንባታሞች ኢትዮጵያ ምድር ላይ ስትሄዱ ኢትዮጵያ ምድር ላይ ስትሄዱ የኢትዮጵያ በተለይ የአማራ እናት ወይም የአማራ ልጆች ገና አዲሱ ወጣት ምድር ላይ ያለው ወጣት ሌላ ነው። ቲክቶክ ላይ የምትግማሙት አማራዎች ደግሞ ሌላ ናችሁ። ስለዚህ ልብ ግዙ፣ እናንተ ቆሻሻዎች። ገና ምንም የማያውቁት ልጆች ራሱ አንተ ማነክ ስትዩ ፋኖኔ ነው የሚልሽ በድፍረት። ሊሞትም ይችላል እኮ ሊገደልም ይችላል እኮ። እናንተ ግን ግማታሞች ናችሁ። እዚህ ጋር ቁጭ ብላችሁ ኦሮሞ እንደዚህ ነው። ግን ምን ይጠቅመናል? ምን ይጠቅመናል? ተጠቀመን ቆሻሾች። እኔ ነኝ የአማራ ክልል ገብቼ የአማራ እናት ስንት ነገር እያስተናገደች እንዳለች እና ወጣቱ ስንት ዋጋ እየከፈለ እንዳለ ያየሁት በዓይኔ ማለት ነው። እናንተ ጥንባታሞች

ከእናንተ ዳንቆሮዎች እዚ ፍንፍንፍን እያላችሁ በፋኖ ስም ከምትነግዱ ጥንባታሞች እምድር ላይ ያሉት ጩጩዎች ገና የሶስት ዓመት የአራት ዓመት ልጆች ወላሂ ጀግና ናቸው። መከላከያዎች ሲመጡ ራሱ እንዴት እንደሚያስፈራሩ እኔ እኮ እዚ ሀገር አሁን እዚ ሀገር የትም ሀገር ሄዱ ፖሊሶች የራሳቸው የሆነ ውበት አላቸው። የአማራ ገበሬ ወደ ዱር እየሄደ ነው፣ ምሳ ይዟል፣ ምናምን አገልግሎን ሁሉ የሚፈትሹ ናቸው እኮ አገልግል እንግዲህ አገልግል ውስጥ ምን ሊኖር ብላችሁ ትገምታላችሁ? አገልግሉን ሁሉ ፈተው ሲፈትሹ አይቻለሁ እኔ ራያ ምድር ላይ የአብይ መከላከያዎች ማለት ነው። ፋኖነሽ እንዳንቺ አለኝ አንዱ ማለት ነው። ከዚያም በኋላ እሳቷ ዋጣ ኖ እኔን አይደለም ፋኖነሽ እንዳለኝ ኮፍያ ለብሻለሁ እና ከዚያም በኋላ እንደዚህ ሊያደርገኝ ሲል ከዚያ ወደኋላ ምልስ አልኩኝ። በአጭር ቃል በቃ በጣም ከባድ ነው። በዚ ላይ ደግሞ በተለይ አረብ ሀገር ኖራችሁ የገባችሁ ሰዎች እዛ ጋር እዚህ ሀገር በሰው ሀገር ብዙ ነገር ተጨቁናችሁ ስለምትኖሩ ምናምን ሀገራችሁ ላይ ስትገቡ ነፃነታችሁን ትፈልጋላችሁ ምናምን ብዙ በቃ እዚህ ላይ እዚህ ሀገር በስደት ዓለም ስትኖሩ ያጣችሁትን ነገር ሁሉና ልትሆኑ ፈልጋችሁ መሆን ያልቻላችሁትን ነገር ሁሉ ማድረግና መሆን ትፈልጋላችሁ፣ ሀገራችሁ ላይ ማለት ነው። ያንን ነገር ደግሞ ማገኘት መሆን አትችሉም። ወላሂ በጣም ነው፣ እራሳችሁ ነው የምትጠሉት እያልኳችሁና እራሳችሁ ነው የምትጠሉት። እናኔ ደሜ ይፈላል። መታወቂያ አንጭ ሲሉኝ፣ ምን ሲሉኝ፣ በጣም እበሳጫለሁ ምናምን። ጓደኛ መታወቂያ አልያዘች ምን ይዣለው። ከዛ ስልኳ ላይ መታወቂያ ካልያዘሽ ግዴታ የመታወቂያሽ ፎቶ ስልክሽ ላይ መሆን አለበትና ስልኳ ውስጥ ገብታ እየፈለገችለት ነው፣ ጓደኛ ማለት ነው። መታወቂያው ልታሳዩ ከዛ ፋኖነሽ እንዳንቺ አላት። ፋኖነሽ እንደ ስላትኝ ዝም አለችው። ምን ትለዋለች? በዛ ላይ ደግሞ እኮ ጭራሽ የፋኖ ልብስ ለብሰው ነው እንደዛ የሚሉሽ አልኩ። እኔ እኛ እኛ አማራ ልጅ እኛ አማራዎች እኮ አልታደልንም፣ አልታደልንም እኮ አማራ ሆነው የፋኖ ልብስ ለብሰው ከመከላከያ ጋር የሚሰሩ አሉ። የአማራ ልዩ ኃይልን ለብሰው ከአብይ ወታደሮች ጋር የሚሰሩ አሉ። አላውቅም አማራም ላይሆኑ ይችላሉ። የፋኖን ልብስም ለብሰው ሊሆኑ ይችላል። ህጌታ አለና ሀገራችን ላይ እና እውነት እውነት እላችኋለሁ እና ተሰዎች ከኢትዮጵያ ከወጣችሁ አምስት አመት ስድስት አመት ወይም ከዚያም በላይ ሆኗችሁ ከሆነ ኢትዮጵያ በዚህ ሰዓት ከገባችሁ ራሳችሁ ነው የምትጠሉት። በተለይ የአማራ ልጅ ስትሆን በተለይ የአማራ ልጅ ስትሆን መፈጠርክን የምትጠለው በክልልክ ላይ በሰፈርክ ላይ መታወቂያ አምጣ ተብለክ ስትገለመጥ ምናምን በጣም ነው የሚከብደው። በዚያ ላይ ደግሞ ገበሬው አታርስም አትጠምድም እየተባለ እመኑኝ። ይህን ዘንድ እኔ በዚህ አመት ኢትዮጵያ ነበር አይቻለሁ። ማንም የአማራ ገበሬ ያረሰ የለም። ወደፊት ምን ሊያጋጥመን እንደሚችል አላቅም። ብቻ ፈጣሪ ሰላሙን ያውርድልን። ለኛ ያለውን የተሻለውን ነገር ያምጣልን ብቻ ነው ምለው እንጂ ችግር ላይ ያለ ነው ታመናል። እናንተ ሰዎች አንድ ለመሆን ሞክሩ፣ ለህዝባችሁ ድምፅ ለመሆን ሞክሩ። በተሻላችሁ አቅም እዚህ ጋር መታችሁ። ከሌ እንደዚህ ነው፣ ከሌ እንደዛ ነው። ወሬ ብቻ ማብካት ምንም ትርጉም የለው፣ ምንም ምንም ትርጉም የለው። ክልላችሁ ላይ ሰፈራችሁ ላይ እንደፈለጋችሁ ወታችሁ መግባት ካልቻላችሁ፣ መፈንደቅ ካልቻላችሁ ምናምን፣ እንዴት ክልላችሁ ላይ ሰፈራችሁ ላይ መቶት ስትገደሉ ምን አይነት ስሜት ነው የሚሰማችሁ? ህመሙስ እንዴት ነው? በጣም እኮ ነው የሚያመው። በጣም ነው የሚያመው እኮ የእውነቴ ነው የምላችሁ እንዴ። እኔ ፈጣሪን የምለምነው እኛ በባለፈው አሁን ረመዳን ውስጥ ራሱ እኛ ሰፈር ላይ ተኩስ ነበር መከላከያና ፋኖ ከዛም ፋኖ ሲወጋቸው ምናምን ፈርጥጠው ወደዛ ወደ ሩቅ ሀገር ይሄዳሉ። ግን እኛ እየተጎዳን ነው፣ ጦርነቱ አማራ ክልል ላይ ሆኗል። ምንም እየተቀየረ ያለ ነገር አይደለ የለም። በዛ ላይ ደግሞ እኔ በቃ እየተከፈለው መስዋዕትነት ይከፈል ዝም ብለ። አሁን አማራው አንድ እንዳይሆን አጀዳ አድርጎ ደግሞ ኦሮሞ አማራ እያለ እየተባላ ምናምን ለአማራ እንዳይሰራ እያደረጉ ነው ያሉት አሁን እና ፈጣሪ ይድረስልን። ያ ለምሳሌ አንድ ሀራ የሚባል ቆረቆንዳ ጎንደር ሆኖ ጎንደሬን ወክሎ የሚሳደብ ወሎ፣ ጎጃም እያለ ትላንትና ራሱ ሙልጭ አድርጎ ሲሳደብ ነበር። ወጣም አማራን መከፋፈል አለብኝ ሲል ነበር። አማራን የሚከፋፍሉት ደግሞ ለሆዳቸው ብለው ነው። አማራን ካልከፋፈሉ ጎጥ ውስጥ ስላሉ ካልተወተፉ ጥቅም አያገኙማ። ጥቅም አያገኙም። እኔ ማን ንጹህ ሆኖ ለአማራ ህዝብ እንደሚታገል አላውቅም። አላውቅም። ብቻ እንደው አላህ ሰላሙን ያውርድልን ለአማራ እናቶች ሲል ሰላም ያውርድልን። የእውነት እውነት እየተባለ ስንት ስንቶቹ ናቸው አንበላም አንጠጣም እያሉ በሮቻቸውን ግመሎቻቸውን እየሸጡን ለልጆቻቸው ባጃጅ እየገዙ ያ ልጅ ያ ልጅ ፋኖነክ እየተባለ ገንዘቡን ሁሉ እየተነጠቀ ስንት ነገር አለ፣ በየቤቱ በጣም ብዙ ነገር አለ። ስለዚህ እባካችሁን፣ እባካችሁን ከቀልባችሁ ሁኑ። እኔ እዚህ ጋር ከማንም ጋር መሞጣሞጥ አልፈልግም፣ ምክንያቱም ኢትዮጵያ ምድር ላይ ቤተሰቦች ምን ምን እያስተናገዱ እንዳሉ ስለማውቅ